ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን የዕለቱን ዋና ዋና ዜናዎች ይዘንላችሁ ቀርበናል። በየዕለቱ የምናደርሳችሁ ቅምሻዎችና ጥልቅ እይታዎች በየሰዓቱ እንዲደርሷችሁ ጣቢያችንን ሰብስክራይብ እያደረጋችሁ የደውል ምልክቷንም እየተጫናችሁ ቤተሰብ እናታችሁን እንድታጠነክሩ እናሳስባለን። አሁን በቀጥታ ወደ ዕለቱ ዋና ዋና ዜናዎች እናልፋለን። ከሶስት ሳምንታት በፊት በሚያዝያ 23 2017 ዓ ምት በሚኒስትሮች ምክር ቤት በኩል የቀረበው የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት ወይም ባለይዞታ እንዲሆኑ የሚፈቅደው ረቂቅ አዋጅ ለሕዝብ ተወካዮች ምክር ቤት ቀርቦ የተጋጋለ ውይይት እንዳስተናገደት ሰምቷል። ላለፉት 65 ዓመታት የውጭ ዜጎች በኢትዮጵያ የመሬትና ቤት ባለቤት እንዳይሆኑ የሚያግደውን አዋጅ ስር ነቀል ሊባል በሚችል መልኩ የሚቀይረው ይህ አዲስ አዋጅ የውጭ ሀገር ዜጎች ባለንብረትና ባለመብት እንዲሆኑ አጠቃላይ መሰረት የሚጥል እንደሚሆንም ታውቋል። የውጭ ሀገር ዜጎች በኢትዮጵያ ንብረት እንዲያፈሩና የውጭ ካፒታላቸውን በሀገሪቱ ኢንቨስት እንዲያደርጉ ለማበረታታት ዓላማ ያደረገው ይህ አዋጅ ለንብረቶቻቸው ጥበቃ በማስቀመጥ እምነታቸውን ለማጠናከር ያሰበ እንደሆነም ተነግሯል። አዋጁ ኢኮኖሚክ እድገትን የማያነቃቃ ይሆናል ተብሎ ቢጠበቅም ባልተማከለ የፉክክርና የኢኮኖሚክ አቅም ልዩነት ምክንያት በሀገሬው ነዋሪ ላይ ቅሬታ የሚያስነሳ እንደሚሆንምን ነው። ጉዳዩን በተመለከተ በማህበራዊ ሚዲያዎች በኩል የተራገቡ ሙግቶች በሉዓላዊነትና በገበያ አለመረጋጋት ዙሪያ ያተኮሩ እንደነበሩም ታውቋል። በአሁን ጊዜ ያለው የመሬት ቤት ና የቤት ባለቤትነት እንዲሁም የንብረት ገበያ ጉዳይ ያልተረጋጋና ና ለነዋሪውም ምቹ ያልሆነ ሆኖ በቀጠለበት ሀገሪቱም በዘርፉ ያላት ቢሮክራቲክ አስተዳደር ሁኔታ ብዙ ክፍተቶች የሚታዩበት መሆኑ ሲታወቅ ይህንን ለመጨመርና ሌላ ግርግር በገበያው ላይ ለመጫን መሞከር ልክ አይደለም የሚሉ አስተያየቶች ጎልተው ተሰምተዋል። ከባህረ ሰላጤው ባለሀብቶች ጋር ባለው ልዩ ቁርኝት መንግስት ከገዛ ሕዝቡ ይልቅ ለነኚህ ከበርቴዎች ምቹ ሁኔታን ለመፍጠር ያልተረመደ ርቀት እየተጓዘ ይገኛል ሲሉ ግምታቸውን የሰጡም ብዙዎች ሆኗል። ይኸው የውጭ ዜጎች በሊዝ የቤትና የመሬት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ የቤት ልማትና ተደራሽነትን ይበልጥ ማነቃቃት የሚችል እንዲሆን የተቀናበረ ነው ሲባል የሚታወቀውን ሰፊ የመኖሪያ ቤት ፍላጎትና አቅርቦት ሚዛን በተገቢ መንገድ እንዲጠብቅ ዓላማም ይዟል። የውጭ ሀገር ዜጎች የማይንቀሳቀስ ንብረት ባለቤት ሊሆኑ ስለሚችሉባቸው ሂደቶችና ቅድመ ሁኔታዎችና አሰራሮች በስፋት የሚዘረዝረው ረቂቅ አዋጁ መብትና ግዴታዎቻቸውንም ያትታል ተብሏል። ከዚህ ረቂቅ አዋጅ ተቀርተው የሚወጡት መመሪያዎች ሙሉ ዝርዝሮቹን የሚወስኑ ቢሆንም በሌሎች አፍሪካውያን ሀገራት በተመሳሳይ አካሄድ የተሞከሩ ሙከራዎች በሕዝብ ላይ ባደረሱት ሚዛን ያጣ አድሎና የኑሮ ልዩነት ምክንያት ከፍተኛ ተቃውሞዎችን ያስተነገኑ እንደነበሩም ይታወቃል። የየመኑ አማጺ ቡድን ሁቲና የአሜሪካ መንግስት የተቻኮለ የተኩስ አቁም ስምምነት ላይ ከመድረሳቸው አስቀድሞ የአሜሪካ መከላከያ ጦር በሀገሪቱ ላይ ከፍቶ በነበረው የጅምላና በጥንቃቄ ያልተሞላ የጥቃት ዘመቻ ወቅት በስደተኞች መጠለያ ላይ በፈጸሙ አሰቃቂ ጥቃት ከተቀጠፉ ስደተኞች መሀል በቁጥር የተወሰኑት ኢትዮጵያውያን እንደነበሩ ይታወቃል። በሰሜን ምዕራብ የመን በሚገኘው ሰዓዳ የስደተኞች ማቆያ ማዕከል ላይ ሚያዝያ 22 2017 ዓ ም የደረሰው አሰቃቂ ጥቃት በዓለም አቀፍ ሰብአዊ መብት ጥሰት እንዲመረመር ሲያቀርብ ጥሪ ያቀረበው ደግሞ አምነስቲ ኢንተርናሽናል ሆኗል። አንዳንድ ምንጮች በጥቃቱ የተገደሉት ሁሉም ኢትዮጵያውያን ናቸው የሚል መረጃ ማውጣታቸውን ተከትሎ ከኢትዮጵያ መንግስት በኩል ለጉዳዩ እውቅና የመስጠት አካሄድ የተጠበቀ ቢሆንም ይህ ሳይሆን ቀርቶ ቆይቷል። በየመን ለዘመናት ቀጥሎ የነበረው ውጊያና ሰብአዊ ቀውስ በተለይም ኢትዮጵያውያንን በተደጋጋሚ ሰለባ ያደረገ እንደሆነ ይታወቃል። ሳውዲ ለመጀመሪያ ጊዜ ሀገሪቱን በወረረችበት ወቅትም በኢትዮጵያ ኤምባሲ ላይ ደርሶ የነበረው ጥቃት ምንም መልስ ያልተሰጠለት ሆኖ እንደተዘነጋ ይታወሳል። በስራም ይሁን ወደ ሌሎች የአረብ ሀገራትና የአውሮፓ ሀገራት ለመሸጋገር ኢትዮጵያውያን ጅቡቲን ከዛም የመንን ዋነኛ አማራጭ መሸጋገሪያ አድርገው እንደሚከተሉ ሲታወቅ፣ መንግስት በእነኚህ የኢትዮጵያ ተወላጅ ዜጎች ሰብአዊ ክብርና ጥበቃ ዙሪያ ቸልተኛ ሆኖ መቀጠሉ ከአግባብ ውጪ ነው የሚሉ አስተያየት ሰጪዎች በርካታ ናቸው። ይህ አምነስቲ ኢንተርናሽናል እያነሳሳ የሚገኘው ምርመራ ወደ ተግባር የሚሸጋገር ከሆነ ግን የኢትዮጵያ መንግስት በቀጥታ አቋም ወስዶ ሊሳተፍበትና ድርጊቱንም የሚያወግዝ ለኢትዮጵያውያን ቤተሰቦችም እረፍትና ኩራት የሚሆን ጉልህ ሚና እንደሚጫወት በሰፊው ይጠበቃል። ባለፉት ቀናት በልዩ አጀንዳ ክፍለ ጊዜያችን ስንመለከት የነበረውን የኢትዮጵያ ጤና ባለሙያዎችን ንቅናቄና የስራ ማቆም አድማ የተመለከተ ልዩ ጉዳይ ቀጥለን እንመለከታለን። እንደሚታወቀው ደሞዝንና ሌሎች ጥቅማ ጥቅሞችን በተመለከተ የኢትዮጵያ ጤና ባለሙያዎችና ደጋፊዎቻቸው ባለፉት ወራትና ሳምንታት ከመንግስትና ከሚያስተዳድራቸው ጤና ሚኒስቴር ጋር ተፋጠው እንደሚገኙ ይታወቃል። ከቀናት ጀምሮ ደግሞ የጤና ባለሙያዎቹ የስራ ማቆም አድማ ተጧጡፎ በመላው ሀገሪቱ በሚገኙ ከፍተኛ የሕክምና ተቋማት ውስጥ ሁሉም ጤና ነክ አገልግሎቶች ተቋርጠው ይገኛሉ። የጤና ሚኒስቴር ሁኔታውም ሙሉ በሙሉ ክዶ በሁሉም አገልግሎት መስጫ ተቋማት ውስጥ የተሟላ አገልግሎት እየተሰጠ ነው ቢልም እውነታው ግን ከዚህ በእጅጉ የራቀ እንደሆነም ተመልክተናል። በዛሬው ዕለት ደግሞ በኢትዮጵያ ምርጫ ቦርድ እውቅና ያላቸው አራት ልዩ ፓርቲዎች በጋራ በመሆን ለሕክምና ባለሙያዎቹ ጥያቄና እየተፈጠረ ለሚገኘው ግርግር ትኩረት እንዲሰጥ ጠይቀዋል። እነኚህም መኢአድ፣ ኢሕአፓ፣ እናት ፓርቲና የአማራ ግዮናዊ ንቅናቄ ሲሆኑ እነ እነኚህ ፓርቲዎች በምርጫ ቦርድ እውቅና የተሰጠው የህብረት ወይም የቅንጅት አደረጃጀት የሌላቸው ፓርቲዎች እንደሆኑ ይታወቃል። ምንም አይነት ፖለቲካዊ አንደምታ የለውም የተባለውን ማህበራዊ ንቅናቄ ላለመበከል ስንል ጥጋችንን ይዘን ስንታዘብ ቆየን ያሉት አራቱ ፓርቲዎች አሁን ግን መንግስት የሄደበትን መንገድ ተቃውመን መግለጫ ሰጥተናል ሲሉ አሳስቧል። ከመንግስት በተለየ መልኩ ጥያቄ አቀራረቡ የሰለጠነ ነበር ያሉት ፓርቲዎቹ የዳቦ ጥያቄው በሰላማዊ የሰከነ መንገድ እንዲፈታም አሳስቧል። እንደ መሪ ቃል ጉዳዩ የመላው ኢትዮጵያውያን ድሆች የዳቦ ጥያቄ ነው ያሉት ፓርቲዎቹ ተጎጂ ሰለባ ለሆነው ለ120 ሚሊዮኑ ህዝብ ሲባል ትኩረት እንዲሰጠውም በጉልህ አመልክቷል። ይህ ንቅናቄ ጥቂት ባለሀብቶችንና የግል ሕክምና ተጠቃሚዎችን ካልሆነ በቀር ሁሉንም የሚመለከት ነው ሲሉም አክለዋል። የሕክምና ባለሙያዎቹ ንቅናቄ ካገኘው ህዝባዊ ትኩረትና እያስተጋባ ከሚገኘው ማህበራዊ መልእክት አንጻር የብዙዎችን ለመሳተፍና የየበኩላቸውን ሚና ለመጫወት ቋምጠው እንዲገኙ ያደረገ እንደሆነ ሙን ነው ዎቹ አስምረው ከጠየቁት የፖለቲካ አካላት ገለል ማለት አንጻር ይህ የፓርቲዎቹ መግለጫ እንዴት እንደሚታይ ግን በተከታታይ ቀናት የምንመለከት ይሆናል። ይህንንና ሌሎችንም ሀገራዊ ጉዳዮችን በትኩስነታቸው እየተመለከትን እንደምናደርሳችሁ ቃል እየገባን ሰብስክራይብ እያደረጋችሁ እንድትወዳጁን እናሳስባለን። ለዛሬው ግን ሰላም።